ጾታዊ ጥቃት አደረሰባት። ጉድ ጉድ ጉድ ጉድ ጉድ ጉድ ነው እንግዲህ ናታን፣ እንዴት ትደፍረኛለች በማለት ቤቱን አጋየለት። ህወይ በቁጥጥር ስር አዋለችው ያፌትን። ሉሊት ደግሞ እየሰራችውን ወንጀል ገኒ እንግዲህ ለማስፈረድና ሕግ ፊት ለማቅረብ ደፋ ቀና እያለች እንዲሁም መረጃዎችን እየሰበሰበች ትገኛለች። ወደ ተገልብጣ ኤፍራታን ጥላቻ ውስጥ ገብታለች ማለት ነው። ከቤዛ ጋር ቂጣቸውን ገጥመዋል እንግዲህ፣ ምን ሊያደርጓት እንደሆነ አይታወቅም። እንግዲህ ያው የኔ ውድ ኤፍራታዬ በሁሌም በፈተና እንደተከበበች ነው። ነገር ግን ከፈተናዎች እንዴት ማለፍ እንደምንችል ታስተምረናለች ማለት ነው። እሷ በባለፈው እንደዛ ከቤት ወጥታ ለቤዛ ታይታሉ ናታንን መተው አለብሽ፣ ተብላ ተወች። ከዛም አልፎ ደግሞ ናታን እስር ቤት ገባ። እሱንም አለፈችው። እሷም ታገታ፣ ሂዳት ፆታዊ ጥቃት ደርሶብሻል ተባለች። ታገተች፣ በጥፊ ተመታች፣ ብዙ ጊዜ ተሳቃየች። እሱም አለፈ። ትንሽ ደስተኛ እንደሆነች ደግሞ ድጋሜ ያፌት አስፈራርተው እኔን ታገቢኛለሽ፣ ካላገባሽኝ ግን ናታንን እገልብሻለሁኝ፣ ናታንን እስር ቤት አይከትብሻለሁ እንግዲህ ብሏት እሷም ደግሞ እሱን ለማዳን ስትል የማታፈቅረውንና የማትወደውን ወንድ ለማግባት ያው ጉድ ጉድ እያለች ነው። ነገር ግን አይሳካልህም ያፌት ያፌት ተብዬው አይሳካልህም። በእርግጥ ያፌት እኮ ያው ያፌት ሰለሞን ናታን ሰለሞን ስለሆኑ ይህ የናታን ታላቅ ወንድም ነው። ነገር ግን ለመበቀል ብሎ ነው እንጂ የእውነት በእኛ ሀገር ሕግ በተለይ በእኛ ሀገር ጭራሽ የወንድሙን ሚስት መቀማት አይችልም። አውቆ ለማስፈራራት እና የእሱን ደስታ ለመንጠቅ ስለፈለገ ያው የግድ እንደዚህ ማድረግ ስላለበት ነው እንጂ፣ እንዴት የወንድሙ ሚስት ጋር አብሮ አንሶላ ይጋፈፋል ይሄ ከህጉም ውጭ ከባህላችንም ውጭ የወጣ ስለሆነ በፍጹም አይነካትም። አታስቡ። ኮሜንታተሮች በጣም ተጨንቃችኋል ማለት ነው። እንዲሁም ምርጥ ምርጥ ነገሮችን ወደ መጨረሻ አካባቢ፣ ቀጣይ ምን እንደሚሆን እነግራችኋለሁ። ቪዲዮውን እስከ መጨረሻው ድረስ አዳምጡ። ሰላም ውድ የተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። እንግዲህ ዳግም የኔ እህት በፍጹም ያንን ሰይጣን ማግባት የለባትም። አጎቴ፣ የሆነ ነገር ማድረግ አለብህ አንተ የማታደርግ ከሆነ ግን እኔ አደርገዋለሁኝ እገለዋለሁኝ በማለት ላጎቱ ምላሽ ሰጥቷል። አጎቱ ደግሞ ተረጋጋ፣ ያፌት እንደምታስበው አይነት ሰው አይደለም፣ ስለዚህ መረጃ የምንሰበስበው በትዕግስትና እንዴት ብለን እንደምናወጣጣት ነው መመካከል ያለብን አለ። እንግዲህ እንትናን ማለቴ ያው ኤፍራታን የግድ እንትን ማለት አለበት ማወጣጣት አለበት ማለት ነው። ካልሆነ ግን እንዴት እሷ እያስፈራራት መሆኑን ስለማትገምት ስለማትገምት ስለማይገምት የግድ እሱን ቀርቦ እንግዲህ መረጃ እየሰበሰበ ይገኛል ማለት ነው። ቢኒያም እናቱ እንግዲህ ተስፋ ቆርጧል። ወይ ወይ ወይ ወይ ምክንያቱም እንዴት ብሏል እንዴት እኔን አላፈቅርህም ትለኛለ የሁሉ ነገር ውሸት ነበር ወይ? ያሳለፍነው የፍቅር ታሪክ ውሸት ነበር ወይ? እንዴት እኔ ከሷ ይሄንን ነገር አልጠብቅም ነበር፣ በማለት እንግዲህ ደግሞ ትክትክ ብሏል። እኔ እሱስ ውስጥ ሂጄ ከምታገኘኝና እዛ ከምትስቅብኝ እዚህ ብትስቅብኝ ይሻላል ብዬ ነው የመጣሁት አንተ ጋር እስከ ማለት ደርሷል። እንግዲህ ቢኒዬ ወረቀቶችን እየሰበሰበ ነው። ምክንያቱም ቢኒ እንደምናቀው ጠበቃ ስለነበረ ያፌትን በዱላ ወይም በቦክስ ወይም ደግሞ በሌላ ነገር ሳይሆን ህጉን ተከትሎ በተማረበት ህግ ተከትሎ ነው ያፌትን መያዝ የሚፈልገው እና ለዛም ነው። ነገር ግን ጎን ለጎን ደግሞ ፉንቃ ቢጤ ጥግርር አድርጎታል። እንዲሁም ቢንዬ ምን ይሰማው ይሆን? ምክንያቱም ኤፍራታን ጽ ጠልታታለች በጣም እዚህ ያጉ የአንድ የሚወድ አንድ የዳግም እህት አለች። ምንም የእሷ ከአንድ ባይወለዱም ነገር ግን ዳግም የወንድሙ ልጅ ስለሆነ ያው ኤፍራታም የግድ እህቱ ነች፣ እህት አለች። እዚህ ደግሞ ፍቅር የሚባለው ነገር አለ። እና እንዴት ይሆን የሚያካሂደው ቢኒስ? በሌላ በኩል እንግዲህ ገንዬ ደግሞ የእውነት ልጄን አንድ ነገር ብታደርጓት እንዲሁም ናታንን አንድ ነገር ብታደርጉና ሰላማቸውን ብትነሱ እኔ አለቃችሁም ቤቱን በሙሉ አጋየዋለሁ እያለች ነበረ። ነገር ግን እኛ እዛ መሄድ አይጠበቅብንም እሷ ራሷ ከህይወታችን እና ከቤታችን ትወጣለች በማለት ለገኒ እንግዲህ ያለፈች ነገር ሰታታለች ማለት ነው። ምክንያቱም ገኒ በጣም ተጨናንቃለች። ምንድን ነው እንደዚህ ያለችው በማለት ማለት ነው ማለቴ ምን ለማለት ፈልጋ ነው እንደዚህ ያለችው እያለች ነበረ። እንግዲህ ገኒ ብትናገሪ ይሻለሽ ነበር ማለት ነው፣ ገኒ ምክንያቱም አሁን ከሰማች በኋላ አንቺ እናቷ እንደሆንች ካወቀች በኋላ እንዴት ይሄን ያህል አመት ሙሉ አብረሽኝ እያለሽ ብለሽ ብላ በጣም ነው የምትጣላሽ። እና ብትነግሪያት ይሻል ነበር ናታንዬ። ደግሞ እንደምንም ብላ ከእያፌት እንኳ ብታድናት ነገር ግን ስለ ደበቃት አንተ አንተ ትካሻ ላይ ሆና ስታለቅስ የነበረው እንግዲህ እናትና አባት ስለሌላት እንዲሁም ደግሞ ወፍ ዘራሽ እየተባለች ሁሉም ሲያዋርዳት ሲሰርባት እንደነበረ ያ ሁሉ እያስታወሰች ናታን ወደፊት እራሱ ጉድህ ፈላ ማለት ነው፣ ብትናገር ይሻልህ ነበር። እውነት ለመናገር በጣም ያሳዝናል። እንግዲህ ቤዛስ የእውነት ገኒ የኢፍራታ እህት እናት እንደሆነች ስታውቅ እንዲሁም ዳግም ደግሞ ወንድሟ መሆኑን ሲያውቅ ምን ይሰማት ይሆን? ምክንያቱም እስከ ዛሬ አንቺ ወፍ ዘራሽ አንቺ ወድቀሽ የተገኘሽ እያለች ስታዋርዳት እና ስትሰርባት ነበር። አሁን በተቃራኒው ደግሞ የቤዛ ነፍሳቸውን ይማርና እንደዛ ሆነው፣ አሁን ግን እሷ ደግሞ በስተኋላ እናትና ወንድም ሲኖራት ምን ይሰማት ይሆን የሚለውም አለ። እውነት ለመናገር ሉሊት እንግዲህ ገኒ፣ እያንዳንዱ መረጃ እኔ እኮ ግን የእሷን መረጃ ስለደበኩት ብቻ እራሱ ወንጀለኛ ነኝ፣ ምን ይሻለኛል እያለች ነው እና ገኒ፣ መንቃት አለብሽ። ሉሊትንም ለህግ ማቅረብ አለብሽ። ምክንያቱም እንደ ሉሊት አይነት ሰዎች ብዙ ሰዎችን ይጎዳሉ፣ ነገር ግን እሳቸው በነፃነት ይንቀሳቀሳሉ። ሉሊት ብዙ ነገሮችን እያደረገች ነው። ጺን ሳይቀር እንደዚ በሽተኛ አድርጋት፣ ነገር ግን እሷን ምንም እንትን እያለች አይደለም ማለት ነው። ነገር ግን እንደውም ከያፌት አደገኛይቱ ሉሊት ናት፣ እየሳቀች እንዲሁም ቤት ውስጥ ሆና አብራ እየበላች አብራ እየጠጣች እንደ ዚ ጉድ የምታደርጋቸው ሉሊትና ማለት ነው። እና እውነት ሉሊት ለህግ ልትቀርብ ይገባል ወይ? እንግዲህ እንደምንም ብላ ያፌትዬ እኔ እወዳለሁኝ ያኔ መኪና ውስጥ አስገብታኝ እያለች ፍቅር የያዛት አስመስላ እንደዛ ስትሽኮረመም፣ እሱ ደግሞ አንቺ ዱቄታም እኔ ላገባ ነው፣ ስለዚህ ከኔ ጋር ምንም የሚያገናኝሽ ነገር የለም አለፈ ሲላት ለኔ እኮ አላለፈም፣ ምክንያቱም በሰዓቱ እንደዛ ስታደረገኝ ከኔ ፍቅር የያዝህና ብዙ ነገር ያደረግን መስሎ ነበረ እያለች እሱን እያሰመጠች ትገኛለች። ግን ህዌ ኃይለኛ ፖሊስ ስለሆነች በእርግጠኝነት ቁም ስቅላቸውን ነው የምታሳያቸው ብዬ አስባለሁ። ያፌት እንግዲህ ወደፊት የገሀነም ኑሮ ነው የምትኖረው። ቤዛ ያፌት እንደሆነ አባታን የገደለው ስታቅ ራሷ ቤዛ እንግዲህ ወደ ያፌት ላይ ትገለበጥበታለች ብዬ አስባለው። እንዶ እሷናት አንደኛ አጥማጅ ብዬ ነው የማስበው ማለት ነው። እና ናታን ወደ ያፌት ጋር እንግዲህ ወደ ኤፍራታ ጋ ደውሎ ነበር። የኔ ጨረቃማ እናት ሽኮ በጣም ተጨንቃለች ገኒ ሲላት፣ እኔ ያፌት ነኝ ከኔ ጋር እራት እየበላች ነው ዛሬ የድሮ ፍቅረኛ የኔ ደግሞ የወደፊቷ ሚስቴ ከኔ ጋ ነው የምታድረው፣ ሲለው ይሁን እሺ፣ ምንም ችግር የለውም። የደወልኩልሽ ስለተጨነቀች ነው ሲል መጨነቅ የለብንም ከዚህ በኋላ ቤተሰብ እኮ ነን፣ በማለት እንግዲህ ነገሩን ነገር ያነሳዋል። እንደዛ እያለ ለማቃጠል ለማናደድ አስቦ ነበር። እሱ ደግሞ እኔ የምናደደውና እኔ የምቃጠለው ከኤፍራታ አንድ ዘለላ አምባ ሲወርዳትና ሲከፋት ነው ያኔ ግን ቤቱን ነው የማጋይልህ። እኔ ናታን አይደለሁም፣ ምክንያቱም እንዳንተ በወሬ በጉራ የምኖር ሰው አይደለሁም፣ ንጹህ ልብ ነው ያለኝ ብሏል። እሱ ደግሞ አንተ እውነት ኤፍራታን የምትወዳትና የምታፈቅራት አይመስለኝም። እንዴት በዚህ ፍጥነት ትተዋታለህ? እንዴት እሷ አልፈልግህም ስላለችህ አንተ ትተዋታለህ? ሲለው ነጻነቷን መጠበቅ ስላለብኝ ነው አለ። ምክንያቱም ፍቅር ነጻነት ስለሆነ ፍቅር ለራስ ደስታ ብቻ ሳይሆን ለሰውም ደስታ መኖር ስለሚችል ናታንን እውነት እኔ